ያሬዱ እንኳን ደህና መጣ። አሚን አሚን። እንኳን ደህና ቆያችሁኝ። በርሲሳ ልደትሻ፣ ጋዲሳዬ፣ ታላቅ ወንድም እዮባ፣ ታላቅ ወንድም ዲያቆን መኳንንት ተምዋ ሁላችሁንም እዚ ያላችሁ ክርስቲያነት ና ወንድሞቻችን ከሌላ ቤተ እምነትም ያላችሁ የምትከታተሉ ሁላችሁንም ሰላም ብያለሁ። ሰላም ነው። ሁላችሁን እንዴት ናችሁ? ጋዲሳዬ፣ እግዚአብሔር ይመስገን። ያሬዶ እንዴት ነህ? ሁሉ ሰላም ተመስገን መግባቴን ሳላቅ ለካ ገብቻለሁ እና ጂፒኤስ እሷ ቲንክ ዲስትራክት አደረገችው መሰለኝ ቅድም። እንኳን ደህና መጣ ያሪዱ እንኳን ደህና መጣ። እሺ ጀስት ለመግቢያ ሀሳብ መስጠት እስከዚያ ድረስ እነ ዮሐዴ እስኪመለሱ ቪዲዮ ምናምን ዮሐዴ ስለሆኑ የሚያሳዩን የምትለው ነገር ካለ ኤቢ የምትባለው ልጅ እስከዚያ ሴጣን ተገርዟል የሚለውን ሁሌ ኮመንት የምጽፈው ራስን አብዴት አድርግ እንጂ ወንድማችን ቢያንስ ራስን አብዴት አርገ ወይ ፓፓ የራስ ብሎት እንዳይሆን እሱ ልጅ። እና ሁልጊዜ ጊዜ የሚያነሳው ይህንን ነው። ሌላ የተለየ ነገር አያነሳም። እና ሰው ትምህርት እኮ ነው የሚያነሳው። ወዳጅ ትምህርት ይነሳል፣ መጽሐፍ ቅዱስ፣ የቤተ ክርስቲያን ታሪክ፣ ብዙ የሚነሱ ነገሮች አሉ። እና እዛው መሆን ነው የሚያሳዝነን። እና አለማወቅ እንዴት ሰውን እንደሚያኮረው አላውቅም። ወዳጃችን ይኩራራል። ወደ ሰው ስንመጣ እንግዲህ በዋነኝነት ትላንት የሰማናቸው ነገሮች ምንድናቸው ከተባለ እውነት ለመናገር እኔ እግዚአብሔር ስራ ሰርቶ ብዬ ነው ማም ነው እግዚአብሔር ነው ይህን ያደረገው ብዬ አምናለሁ። ለምን ከተባለ ብዙ ጊዜ ስንናገር እዛ ያሉ ሰዎች አይ ምን እኛ አንድንን እኛ አንድንን እያሉ ልክ የሞኝ ዘፈን መልሶ መላልሶ የአይኔ አበባ እንደሚባለው አንድ ነን ሲዘፍኑ ኖሮ ነበረ። እሱ ብቻ አይደለም እሱ ጴንቲኮስታል ሆኖ ሉተራንን ወክዬ እየወያያሉ ብሎ የተወያየው እኮ ነው። ማታ ቁጭ ብሎ ይህንንስ እንዴት ነው የምታምኑት እያለ ኢንተርቪ ሲያደርግ ነበረው። አልሰማችሁትም? እንትና አኩቻ ከዚህ በፊት አስታውሳለሁ፣ ከናቲ ጋር እኛ አንድ ነን ምንም የለውም፣ እኔ መካን ኢየሱስን ወክዬ እወያይሃለሁ አለ። እና ሲጠይቀው አላቅም ማለት ጀመረ። ትላንትና እንዳያችሁት ደግሞ እንዴት ነው እንዲህ የምታምኑት ይህን አላቅም ነበር እያለ እየጠየቀ ነበረ። ምንድን ነው የምንረዳው? እርስ በርስ አይተዋወቁ። አንዱ ስለ አንዱ ምን ያምናል አያቁ። አለማወቅ ብቻ አይደለም አይገዳቸውም? የሉትራን የእምነት መግለጫ ሉተር ካቴኪዝም ዮሐድ እየከፈተ ብዙ ጊዜ ያሳይተናል እና እዛ ላይ አይ እንደዚህ እንደዚህ ከሴጣን ጋር እያገናኘ አጋንንት የሰፈረባቸው ወዘተ እያለ ነው የሚያዘው። ስንል አይ እኛ አንድነን መሬትም ላይ ሆነን አንድነን እኛ አይነት ነገር ማለት ነው። አንዱ የቆረጠ ምን ቢላቸው ጥሩ ነው? ቅዱስ ቁርባን እኔ ከሌሎቹ ከፕሮቴስታንት ውስጥ ካሉት ይልቅ ቢቀበሉኝ ኦርቶዶክስ ወይ ካቶሊክ ገሄጅ ብቀበል ነው ምፈልገው አላለም? ከዛ የእናንተን አልቀበለው ማለቱ ሳያናድዳቸው ከኦርቶዶክስ እቀበላለሁ ማለቱ አበሳጫቸው። ከእኛ ጋር ያላቸው ጸብ ምን እንደሆነ ነው የማይገባኝ እኮ እንደ መንፈሱ ነው መሰለኝ፣ አይደል ዮባ? መንፈሳቸው ነው ችግሩ። ጌታ የእናንተ ምንም ተቀባይነት የለውም እኮ ነው ያላቸው በአጭሩ። የእናንተ ተቀባይነት የለውም፣ እንደ ስጋና ደም አልቆጥረውም እያለ ነው። እንደውም ሲተነትነው ፓስተሩ ለመታሰቢያ ነው ምሳሌ ነው ብሎ ሲል እዛ ጋር አቆምኩ አለ ማለት ነው። እናንተን አልቀበለውም ማለቱ አይደለም የሚያናድዳቸው፣ እንዴት ከኦርቶዶክስ ስለዚህ እነዚህ ሰዎች ጸባቸው ኦርቶዶክስ ነች፣ ትምህርት አደለም፣ ትምህርት አደለም። ነገም የሚታረቁት ኦርቶዶክስን በመስደብ ነው። ታያላችሁ፣ ለመታረቅ አንድ ይቅርታ ይጠይቅ ሲሉ ሰምቼ ደው እንትናን ነው ማነው ዳዊት ማነው ስሙ ይቅርታ ይጠይቅና ችግሩ ይፈታ ይላሉ ማለት ነው። እንዴ ሰውዬው እምነቴ ነው እኮ ያላቸው እንዴት ነው ነገሩ? አስበዋል ጋዲ፣ እኔ እንዲያምናለሁ ብለ ከዛም እንዴት እንደ ያታሙ ብዬ እኔ ቅርታ ጠይቅ ስል ማለት ነው። እንትን እኮ ነው ደግሞ። አሁን እኮ እሱ እምነቴ ብቻ ነው ማለቱ ሳይሆን የዓለም ላይ ያሉ የብዙ ሚሊዮኖች የብዙ ሚሊዮን ሉትራኖች እኮ እምነት ነው። በኮንፌሽን ደረጃ ቡክ ኦፍ ኮንኮርድ ላይ ያለ ነገር ሰዎቹ እ የራሳቸውን ነገር አይደለም የሚያወሩት ሁላ ትክክል ብለዋል። እዛው ላይ እኛ እምነታችንን የገለጽ ነው። የእምነት መግለጫችንን ማንበብ ይቅርታ አያስጠይቅም ብለው ቀን ማስተያየት እየሰማሁ ነበር። ምልላችሁ ነው ዞሮ ዞሮ ፕሮቴስታንቲዝም ማለት በሰዎች ሀሳብ ይሄ ምንድን ነው መግበስበስ ነው። በቃ በሰዎች ሀሳብ መጓዝ ነው። እንደሱ ካላሰብክ ያወግዝሃል። እንደሱ ማሰብ ነው ለነሱ ልክ ማለት ነው ለምሳሌ ጴንጤኮስታሎች እንደ ጴንጤኮስታሎች ካላመንክ ስህተት ነው አስቡት በታሪክ ውስጥ ያለው ክርስትና የጌታ ስጋና ደም እውነተኛ ነው የሚል ነው በመጽሐፍ ቅዱስ ከዛን ደግሞ ከሐዋርያት በኋላ በተነሱ አባቶች የቤተ ክርስቲያን አባቶች ለሺ ምናምን ዓመት የታመነው እምነት ምንድን ነው የጌታ ስጋና ደም እውነተኛ ነው የሚል ነው ይህን እንቀበላለን ብሎ ሲል ጴንጤኮስታሉ ይመጣና መቶ ዓመት ያልሞላው እንዲህ አይነት እምነት የለም። ይቅርታ ጠይቀኝና አንድንሆን ቪዲዮን እያየን ደግሞ እንቀጥላለን። አረ ቪዲዮ ላይ በጣም ብዙ ነገር ነው የምናየው። የውሃዲ አስቸገራት መሰለኝ። ኔትወርክ አንተሽ ከወጣ ይቀር ወይ እንትን ብላ ያለበት መጣ። ጥሩ ነበር። ቴሌግራም ሊሼር አድርገህ ያለበት መጣ። አንተ አንዳንዴ ምን አስቸኮለ ሄደህ ጨርሰናል። አይ ልኮለት መሰለኝ። አሁንም አዘጋጅቶ ሊገባ ሲል ኔትወርክ የራሱ ኔትወርክ መሰለኝ፣ ዋዲ አስቸገረው ከገባው ነው ነበር። ቴሌግራም ላይ ኦኬ። የናዝሬቱ ዮሐድ እሷን አባባል የናዝሬቱ ኢየሱስን ይዟል የናዝሬቱን ዮሐድ ተታቹ የናዝሬቱ ኢየሱስን ስበኩ የሚለውን አባባል በጣም ወድጃለሁ። በቃ ሲለላክላችሁ ዛ እንትን ማኖ ዳዊት ብቻ አይደለም ባይዘው ሌላም ሰው ዛሬ ኦ አንተ ዳዊት ብቻ የሚባለው አይደለም። ጋዲሳ የሚገርም ሌላም ጋይስ ኔት በጣም ያስቸግረኛል ግን ይሰማል። አንዴ ቆይ፣ ለጨስ ሜቢ ፊክስ እያደረገ ከሆነ ተመለስ ብዬ ቴክስት ላድርግለት ለዮዋዴ። ቆይ ቆይ፣ መኩ የት ነው ያለው? አትችልም እንዴ መኩ። የአንድ ካሜራ መቆራረጥ ጀመረ። ሜይ ቢ እኔም እንትን እንትን ነው። ይሰማል ድምጼ ድምጽ እየሰማን ማለት ጀመረ። እንኳን ቪዲዮ አይደለም እየባ ድምጽ ራሱ መሰማት እርግጠኛ አይደለም። አንተ ስልካችን ላይ አጸልሉበት እንዴ? ግራ ገባን። እስቲ ኡስታዝ ታለች። ቆይ ኡስታዝን ከፍላለሁ። ኡስታዝ አይገባም። ጥቁር ሆኖ ነው የሚታየው? አዎ፣ ክፈት። ዝም ብለው ይታየናል። ምን ነው ጥቁር ሆኖ የሚታየው? አዎ፣ ገና ኔትወርኩ እንትን ነው በቃ ምንም። ቆይ እስኪ አንዴ አንዴ ጋዲስ የአንተ ኔትወርክ ከሆነ ሜይቢ የአንተ ኔትወርክ ከሆነ እያስቸገረ ያለው ንገርኝና እኔ መክፈት እችላለሁ። ምንም ችግር የለውም። ማሳየት ነው እንጂ የማልችለው። የእኔ አረንጓዴ ነው። ድምፅም በደንብ ይሰማል። ኔ አይደል እኔ ጋር ችግር ያለው አይመስለኝም። የእኔ ድምፅ በደንብ ይሰማል። አይ ኔትወርኩ ማለቴ ነው። ኔትወርኩ አረንጓዴ ነው። ለዛ ነው ካሜራ የሚያጠፋው። በደንብ ይሰማል የእኔ ድምፅ እንኳን መሰለኝ። አንተ ተሰማለው ያደማ ነው ጋር ታይ እነሱ ግን እምቢ ያላቸው ከሆነ ብዬ ነው እንጂ ከራሳቸው ከሆነ ችግር የለውም። እሺ እሺ ወይ አንዴ በቃ ኦኬ እሺ በቃ ጀምር አንዳችሁ እንጀምርና በቃ ቆይ ተምዬ አንተሽ አንዴ ያሳየና የአንተሽ እንትን ቢል ከሆነ በቃ ዊል ፊገር ሰምቲንግ አውት እሺ አንተሽ ቀጥል እሺ በስማ አንበሉበት ኔትወርኩ እንዲመጣ እንግዲህ ምንም ላደርግ አልችልም። ይሄ ከዜዶ ጋር የነበራቸው ውይይት ነው እና እሱን አድምጡት ማርክ ያስቀምጡታል። እነዛ ማርኮች ታውቃቸዋለህ። ካልቪንም፣ ሉተርም፣ ዘውንግሊም ሁሉም ያስቀምጡታል። ማርክ ትሩ ቸርች ብለው ማርክ ያስቀምጡታል። እነዛ ማርኮች ታውቃቸዋለህ። ትሩ ቸርች ማለት ይሄ ይሄ ማርክ ያላቸው ብለው አስቀምጡታል። ሶስት ማርክ ካልቪን አስቀምጧል። ያንን ታውቀዋለህ። አካቸዋለሁ ኮንፊደንስ አካቸዋለሁ። ምን ምንድን ናቸው? ክርስቶስ ኢየሱስን እንዳዳኝ የሚቀበሉ በትንሳኤና በሞቱና በትንሳኤ ማለት ትንሳኤ አለ ብሎ በትንሳኤ የሚያምኑ እንደገና ካረሳውት የዘላለም ሕይወት አለ ብሎ የሚያምኑ አለ። ሶስት ማርክ ብሎ ካልቪን አስቀምጧል። ሉተርም አስቀምጧል። ሶስቱ ማርኮች ምን ብሎ ትሩ ቸርች የጌታ ቸርች ትሩ ቸርች ብሎ ያስቀመጡት ማርኮች ነው። የመጀመሪያው ምንድን ነው? የሐዋርያቱን ትምህርት የያዘች መሆን አለበት የሚለውን አስቀምጧል። ሁለተኛ ደግሞ ወይም ግን ሳክራመንትን በትክክል አድሚኒስትር የሚያደርጉ ብሎ አስቀምጠዋል። ሳክራመንትንሳራመንትንሳራመንትንገብቷል ው ማርኮቹ እነዛ ናቸው። ሳክራመንትን በትክክል አድሚኒስትር የሚያደርጉ የሚለውን አስቀምጠዋል። እንደገና ደግሞ ይሄ የስልጣን ተዋረዱ የክህነቱ የእሱም የአፖስትሪክ ሴንሴሽን ብለው የሚሉትን ሶስቱን ማርኮች አስቀምጠዋል። ካልቪን ሶስቱን አስቀምጠዋል። ሉተር ሁለቱን አስቀምጠዋል። አሁን እነዚህ ናቸው በእነዚህ ነው የሚለዩ አንድ ቸርች ወይም ደግሞ እንደ ዲኖሚኔሽን እኔው ካልከኝ እነዚህ ሶስቱ ማርኮች ኦርቶዶክስ የላቸውም ወይ? እነዚህ ሶስቱ ማርኮች ካቶሊክ የላቸውም ወይ? ን ሶስቱ ማርኮች ፕሮቴስታንት የላቸውም ወይ? በማርኮች አንድ ሊያደርግልህ የሚችሉት ነገሮች ሳክራመንት። ዛሬ ገብቷል? አዎ ገብቷል፣ በትክክል ማነው ንን ያለው? ካልቪንም፣ ሉተርም፣ ዘውንግሊም፣ እነዚህ በሙሉ ሜንላይን ፕሮቴስታንቶች የምንላቸው በሙሉ ማለት ነው። እነዚህ ማርኮች ናቸው። አሁን ያስቀመጡት ሪፎርምዶች ያስቀመጡት ማርኮችን ነው። ዘትሩ ቸርች ኦፍ ክራይስት ብለው ነው ያስቀመጡት ማለት ነው። እውነተኛው የጌታ ቤተ ክርስቲያን እነዚህን የያዘች ነች ብለው ነው ያስቀመጡት። ካልቪንም እሺ ብሎ ጨረሰው ማለት ነው። ሙሉን ከሰማችሁኝ ጥያቄውን ሶስቱን ጥያቄ ሰምታችኋል። ከሶስቱም እንግዲህ ምንም ነገር የመለሰው የለም። እዚህ ደረጃ ላይ ነው ማለት ያ። ምንድነው እሺ፣ ቴንኪዩ ለቪዲዮ ታችላሉ። ሰዎች ያው እኔ አሁን እንደው ይቅርታ አድርጉልኝና አንዳንድ ንግግሮች ስንናገር ሰው ከመናቅ አንጻር እንዳይታይብን ይቅርታ እንጠይቃለን ምናምን። ነገር ግን አሁን ዚ ቲክቶክ ስለሚወራው ነገር ምንም አያውቅም እውነተኛው ቸርች ለመባል አሁን ዳዊት የሚባለው ልጅ የጠየቀው ምንድነው? እውነተኛ ቸርች ለመባል በእነዚህ ዋናዎቹ አላል፣ እነዚህ ማጀስትሪያል ሪፎርመርስ በሚባሉት በእነርሱ የተቀመጡት ክራይቴሪያዎች ምንድን ናቸው ነበር ጥያቄው። አቃ አለው አለና፣ አንተ ያስቀመጣችሁን ክራይቴሪያዎች አይታል። ጋይስ፣ በደንብ አስተውሉ፣ በጣም እዩ። ባቅደም ያለውን ነገር ቤተክርስቲያንን የመጥላት ሱስ ነው። እነዚህን ሰዎች ያሰከራቸው ቤተክርስቲያንን ምን ማለት የመጥላት ሱስ ከዛ ዜድ ተጠየቀ። ታውቃቸዋለህ? ተባለ። አውቃቸዋለሁ። ምንድን ነው? አንደኛው በክርስቶስ ማመን፣ ከዛ በኋላ ክርስቶስ ኢየሱስ ሞቶ እንደተነሳ ሞትን እንደሞተ ሞቶ እንደተነሳ ከዛ በኋላ በትንሳኤ ማመን፣ ከዛ የዘላለም ህይወት አለ ብሎ ማመን። እነዚህ ለእውነተኛ ቸርች እውነተኛ ቸርች ወይ ደግሞ እውነተኛ ቤተክርስቲያን ለመባል እነዚህ ናቸው ብሎ እንግዲህ ዜድ እንደ አዋቂ መለሰ። ልጁ አራ አይደለም ብሎ አስተካከለው። እስቲ ዜድ በተናገርከው ነገር የእኛን ቤተክርስቲያን መዝራት እንደው ከጥላቻ ውጣና እንዴ የኢትዮጵያ ኦርቶዶክስ ቤተክርስቲያን በክርስቶስ ኢየሱስ አታምንም። ኢየሱስ ክርስቶስ ወልደ አብ ወልደ ማርያም እንደሆነ አታምንም። ፍጹም አምላክ ፍጹም ሰው እንደሆነ አታምንም። አምላክ በስጋ ተገልጦ እንደሆነ አታምንም። ሊቀ ካህን እንደሆነ አታምንም። አስታራቂ እንደሆነ አታምንም። እንዴ! በትንሳኤ እኩድ ብናርግ ነው ምናምን እንደ ሞተ ሞትን ድል አድርጎ እንደተነሳ ማመን ብቻ ሳይሆን ሁሌ የምንጸልየው የሃይማኖት ጸሎት ላይ እኮ ይሄን ነገር ኮንፌስ እናረጋለን። ይሄን ነገር እኮ ኮንፌስ እናደርጋለን። የዘላለም ህይወት እንዳለም ደግሞ የሃይማኖት ጸሎታችን ላይ እኮ ሁሌ እንጸልየዋለን እኛ ክርስቲያኖች። አያችሁ ግን እዛ ጋር ሉትራኑ ልክ ሲጠይቀው እውነተኛ ቤተክርስቲያን ለመባል መሰረቱ ይሄ ነው አለና፣ እነዚህ ሪኳየርመንቶች አስቀመጠ። በዛ ሪኳየርመንት በተናገረው ሪኳየርመንት ግን ለምሳሌ እኛ የማንንም አፕሩቫል አንፈልግም። እኛ ቤተክርስቲያን በእርግጥ በዛ አፕሩቫል፣ በዛ ክራይቴሪያ መሰረት ግን የኢትዮጵያ ኦርቶዶክስ ቤተክርስቲያን ወይ ደግሞ ኦቨርኦል ኦርቶዶክስ እውነተኛ ቤተክርስቲያን መሆኗን ዜድ ነግሮናል፣ በአንድም በሌላም መንገድ። ግን የተናገረው ክራይቴሪያም ልክ አልነበረም። ከክራይቴሪያ አንፃር ግን ዳዊት የሚባለው ልጅ ማን ነው ብራዘር ዳዊት? ካህን ነው ብለዋል። እንግዲህ ታይትል ተሳስተን ከሆነ ይቅርታ እናደርጋለን። በእነሱ እንግዲህ ካህን ነው ኦር ቄስ ነው እና ካስቀመጣቸው ባስቀመጣቸው መስፈርቶች ደግሞ እነዚህ ሉተር አለ፣ ዙንግሊ አለ፣ እነ ጆን ካልቪን ባስቀመጡት እንግዲህ እውነተኛ ቤተክርስቲያን ወይ ደግሞ ትሩ ቸርች ለመባል ባስቀመጡት ክራይቴሪያ መሰረት ስንሄድ ጋይስ ጴንጤቆስታል በዜሮ ነው የሚባዛው። ለምን? አንደኛ ካስቀመጡት ነገሮች ውስጥ ምንድነው ሳክረመንት ላይ ያለ እምነትና ትምህርት ነው አንደኛ ምንድን ነው ሳክረመንት ላይ ሚስጥራት ላይ ያለ ትምህርትና እምነት ነው። ኦኬ የዚህን እውነተኝነት ወይ ደግሞ ቅዱሳ ሚስጥራት እንደሆኑ የማያምን ወይ ደግሞ እውነተኝነታቸውን የማያምን ሲጀመር እውነተኛ ቤተክርስቲያን ሊባለው አይችሉም፣ ነው የነሉተር ትምህርት የነበር። በዚህ ጴንጤኮስታሎችን ስለመዘናቹ የሉም ባይዘው ይሉ በፍጹም የጌታ ቤተክርስቲያን ሊባሉ አይችሉም። ሌላ ያነሳው ምንድነው ከተባለ ሐዋርያዊ ቅብብሎሽ ወይ ደግሞ በዚህ በአፖስቶሊክ ሰክሴሽን ውስጥ ወይ ደግሞ በዚህ በሐዋርያ ቅብብሎች ውስጥ ምን አለ ፕሪስቱር ወይ ደግሞ ስልጣነ ክህነት እምንለዋለን እሱ ቫሊድ የሆነ መኖር አለበት ነው የሚሉት። ሚስጥራትን ሲጀመር ቅዱሳን ሚስጥራት ብለህ ሳታምን የምን ስልጣነ ክህነት ነው? ከሐዋርያት ዘመን ጀምሮ ሳትኖር ሲጀመር የምን ሐዋርያ ቅብብሎች ነው የሚኖር? እና ይሄ ወንድም ዳዊት በሚባለው ባስቀመጣቸው ክራይቴሪያዎች በእነ ሉተር ክራይቴሪያ ከሆነ ጴንጤቆስታሉ በፍጹም ከእውነተኛ ቸርች የራቁ ናቸው። በፍጹም ዜድ ደግሞ እንግዲህ የኔ መልስ ነው ብሎ ባስቀመጠው በተሳሳተው መልስ መሰረት ደግሞ የእኛ ቤተክርስቲያን እውነተኛ ቤተክርስቲያን መሆኗን አረጋግጦልናል። እና እግዜር ያክብርልን፣ ለወንድማችን ዜድም ለወንድማችን ዳዊትም እናመሰግናለን። ከመጀመሪያው የውይይቱ ሀሳብ ሉተራንጋ ጴንጤ መውሰድ ይችላል የሚለውን ሀሳብ ነው የማሳያችሁ። ሪሞትስ እችን አድምጧት የሚከተሉ ሉትራኖች ክሎዝድ ነው። የቆራቢ አባል የሚባል ነገር አለ። ቆራቢ አባል ብቻ ሰው ነው የሚወስደው፣ ማለት ነው። ማንም ሰው ገብቶ መውሰድ አይችል። የእኛ ነገር ያለው እኔ የነበርኩባት መካን ክሎዝድ ነው። ሳክራመንቱ ክሎዝድ ነው። ይሄ እንትናችን ነው፣ ሄደን መውሰድ አንችልም ማለት። ጴንቴኮስታሉ ጋር ሄጄ መውሰድ አንችልም። ነገር ግን ኦርቶዶክስና ካቶሊኩ ራሱ ያመጣውልን ተመሳሳይ ስለሆነን ነው ያልኩ። ተመሳሳይ ስለሆንን እዛ ሄጄ ውሰድ ብባል ሚከብደኝ አይደለም ነው። እነሱ ራሳቸውም እኮ አያስወስዱኝም። የእነሱ እንትን ግን ተመሳሳይ ስለሆነ እዛ ውሰድ ብባል አይከብደኝም።

ጴንቴኮስታሉ ጋር ግን ውሰድ ብባል አልወስድም ነው ያልኩት። ትክክለኛውና እውነተኛውን ነገር ነው የተናገርኩት። እዚህም ያቆምኩት ማለት ነው፣ እዚህም አሁን ያለሁበትን ከጴንቴኮስታሉ ጋር ሳክራመንትን መውሰድ፣ የጌታ ራት መውሰድ አቁሜያለሁ። አልወስድም። ለምን? ከኛ ጋር በጣም ሰፊ ልዩነት ስላለ፣ ሜርሊ መታሰቢያ ብላችሁ ብቻ ስለምታምኑ፣ እኛ ደግሞ ለሀገር ስሬት ህይወትን ለማግኘት ለመዳን ብለን ስለምናምን፣ ከእኛ ጋር ተቀራራቢ የሆነ ነገር ካላቸው ጋር ነው ሄደን ምንወስደው፣ ከአንገሊካን ጋር፣ ከፕሪስፔተሪያ ጋር፣ በፕሮቴስታንት ጥላ ስር ካሉት ጋር ከነሱ እሱ ጋር መውሰድ እንችላለን። አይትንትን አይለንም ማለት ነው። አብረካ መልክ እኮ የጌታራት እኮ የአምልኮ ማይከል እኮ ነው። አቋርጠ ትወጣለህ ነው። የአምልኮ የጌታራት ላይ አቋርጠ ነው ትወጣው። አልወስድም እኮ አቋርጠ ትወጣለህ ማለት ነው። ኖ እዛ ጋ ኮ አሁን ብዙ ጊዜ በኢትዮጵያ እንግዲህ የሚታወቀው የጌታራት በሚሰጥበት ሰዓት ወደፊት የሚወስዱ ወጥተው ነው አይደለም የሚወስዱት። ወይም ደግሞ እያዞሮ ዳቆኑ የሚሰጥ ከሆነ አልወስድም አልወስድም። ስለዚህ አምልኮ አሁን ኢቫሊድ አይደለም ነው። አሁን አንተ እያልክ ያለው የጌታ እራሱ ቡት በሉትራን ስታድ የፖንቴ ኮስታሉ የሳክራመንት እንትን ቫሊድ አይደለም ሜርሊ ስለሆነ ማለት ነው። ባይዘዌ ጋዲ ይሄን እንደሰማችሁት አሁን አሁን አሁን በዚህ ሰዓት ጨምሮላቸዋል። ስህተትና ስህተት ነው። የጴንጤው ትምህርት በዚህ በቅዱስ ቁርባን ላይ ስህተት ነው። ደግሞም ትክክል አይሆንም፣ አልቀበለውም ብሎ ደግሞላቸዋል። እሺ ጨርሻለሁ። ከሰማችሁ ደሴም ሌላ ሰውም ደግሞ እንትን ያለውን ደግሞ ለዋድ እየላኩለታለሁ አንድ አይነት ሀሳብ ስላለው እንዲሁም ይህ ሁለተኛውን ለዋድ የላኩለት ጭራሽ የቅዱሳን ምልጃ ይጨምርባቸዋል። ጭራሽ እሱ አሩ ነው፣ ሰምታችሁ ከሆነ አላውቅም። እሱ የቅዱሳን ምልጃ ጭራሽ ጨምሮ ቅዱስ ቁርባንን፣ ጥምቀትን፣ የህፃናት ጥምቀትን፣ በጥምቀት የኃጢአት ስርየትን እነዚህን ሁሉ ጨምሮ፣ እንዲሁም ጭራሽ መጨረሻ ላይ መካን ኢየሱስ እየለመናችሁ ትመጣላችሁ ብሎ የተናገራቸውም አለ። እሱን ለዮሐድ እየልክለታለሁ ቢያሰማቸው አሪፍ። ኦኬ። እሺ፣ እሺ የዋዴ ዛሬ ኔትወርኩ በጣም ኮንፊውዝድ ሆኗል መሰለኝ። አስቸጋሪ ሆኖደና ለመሳሌ ሀሳብ ቀሲስን ሰላም እንበላቸውና፣ ቀሲስ ይፍቱን፣ ይባርኩን፣ እንኳን ደህና መጡ። ሀሳብ ሰጥበታል። ዋዴ የአሁኑ ላይ ሁላችሁንም ሰላም ብያለሁ። ጋዴ ሁላችሁንም ሰላም ብያለሁኝ። እንዴት ናችሁ? ሰላም ናቸው ወይ? ጋዲ ደውዬልህ ነበረና ነበረ እና ስላላነሳሌ ስልክ ነው ላይ ስልክ ላይ ሌሎቹ አስተያየት እየሰጡ ሁ አርጋ አውራኝ እሺ ከሆነ ችግር የለም። እሺ እሺ ይቀጥሉ። እንደምን አሉ? ሲእግዚአብሔር ይባርክ። ሰላም ሁላችሁንም፣ ሰላም እያለው። ተመስገን እግዚአብሔር ይመስገን። መዝሙረ ያሬድ አንተነህ ዮሐድ፣ ሁላችሁንም ሰላም እያለው። የፍቶኛ አባታችን ሰላም ብለን አለኛም። እንኳን ደህና መጡ፣ እንኳን ደህና ቆያችሁ ቀጥሉ በቃ ዋዴ አሁን የተባለው ቪዲዮ ላይ ዋዴ ሪፍሌክት አድርግበትና እስከዛ ድረስ እኔ አንዴ ቀሲስ ላወራቸው፣ ከዛ ቀጣይ ደግሞ የምናያቸውን ቪዲዮዎች ዋዴ እስከዛ ድረስ እያሳየ ቀጥል። ኦኬ ኦኬ። እሺ፣ አክቹዋሊ አሁን የተወሰነ ነው የሰማሁት ስለ እንትን የተወራው ነው መሰለኝ አሁን ኦርቶዶክስና ከካቶሊኮች ጋር ይሻለኛል። ይሄ ኮሚኒየን ማድረግ ህብረት ስለማድረግ ምናምን ነዋ አንት ሺ የተነሳው ቪዲዮ። አዎ አዎ በትክክል ቅድም እንትን ላይ ሰባት ጎረምሶች ላይ ሰማ ነው ማለት ኤግዛክትሊ፣ ኤግዛክትሊ ከእንትናም ጋር የሚያያዝ ነው። አክቹዋሊ ባይሰ ለዜድ የተጠየቀውም ጥያቄ አብሮን የመለሰው ማለት ነው። ኮሚኒን ወይም ደግሞ በቸርቾች ደረጃ ህብረት ብለው የጥንታውያኖቹ ወይም ደግሞ ይሄ ሪፎርመርስ የሚባሉት ካልቪን፣ ሉተር እና ዙንግሊ አንድ ቸርች ወይም ደግሞ ህብረት ማድረግ ይቻላል ብለው የሚያስቡት በሶስት መንገዶች ነው። ይሄ ኦግስበርግ ኮንፌሽን በኮንፌሽን ደረጃ ራሱ ተጽፏል ማለት ነው። ስለ ቤተ ክርስቲያን የሚለው ሀሳብ ላይ ብዙ ጊዜ ስላልአንስሳ ነው ማለት ነው። ሰባተኛ ክፍል የኦግስበርግ ኮንፌሽን ምንድን ነው የሚለው አንዲት ቤተ ክርስቲያን ቤተ ክርስቲያን ለመባል ሁለት ነገሮች በመሰረታዊ ነገር ሊያሟሉ ይገባል ይላል፣ የሉተር ከሆነ እሱም ምንድነው አንደኛው ትክክለኛ የእግዚአብሔር ወንጌል የሚሰበክባት መሆን መቻል አለባት ይላል አንደኛ ትክክለኛ የእግዚአብሔር ወንጌል የሚሰበክባት፣ ሁለተኛ በቅዱሳት ሚስጢራት ስምምነት ሊኖር የግድ ያስፈልጋል። ስለዚህ በቅዱስ ሚስጢር እና በትክክለኛ ወንጌል መሰበክ ዙሪያ አንድ ካልሆነች በስተቀር ቤተክርስቲያን አንዲት ነች ልትባል አችልም ብሎ ሉተር ይናገራል። ካልቪንም ደግሞ በተመሳሳይ መንገድ እንደዚህ አይነት ነገሮች ያነሳል፣ ሚስጢራትን በማካተት ማለት ነው። ሚስጢራት በትክክለኛ መንገድ የሚፈጸምባት ልትሆን ይገባል ብሎ ነው የሚያምኑት፣ ማለት ነው። ስለዚህ ምን አለ? ይሄንን ይዞ ዳዊት ምን አለ? ትክክለኛ እንግዲህ ኮንፌሽኖቹ ፕላስ ደግሞ ይሄ የእምነት መግለጫቸውም ጭምር የሚቀበል ሰው ነው፣ ይሄ ማለት ነው። ምን ብሎ ተናገረ? ትክክል ነው። በስጋና ደሙ ስምምነት ከሌለ ወይም ደግሞ ስጋና ደሙ መውሰድ የማንም ድምጽ አይሰማኝም፣ አይሰማም፣ አይሰማም። ይሄ ጥቁር ጥቁር ሆነብኝ፣ እስክሪኑ ራሱ ትሰማለህ? ድንገት ጋዲ አሁን ሊያወራ ወጥቶ ስለነበር ለዛ ይሆናል። ወንድማችን አውርተ ስትመለስ መቼ ሳይሰማ ለዛ ይሆናል እስክትመለስ ምናምን